ሰኔ 2 2017፣ ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። ትላንት በነበረው የአዲስ አበባ ረብሻ ላይ አዲስ መረጃዎች እየወጡ ነው። የደቡብ ልጆች በመሀል አዲስ አበባ በፋኖ መንፈስ ተሞልተው እንዋጋ እንዋጋ ብለው የሚለውን የፋኖ መዝሙር መዘመራቸውን ተከትሎ አገዛዞ ህዝቡን ሊያስነሱብኝ ነው ብለውም ድንጋጤ ውስጥ መግባቱን ተኩስ መክፈቱ ነው የተረጋገጠው። አዲስ አበባ ሳይገኝ በመንፈስ ብቻ የሚያሸብራቸው የአገዛዙ ኃይሎች በአዲስ አበባ አመጽ መቁሰላቸውም ተነግረዋል። የደቡብ ልጆች ከእንግዲህ ለአገዛዙ ወታደራ እንሆንም ሲሎ ዘመቻ ጀምረዋል። እኔን መፈንቅለ መንግስት ሊያረጉ ነው ደቡቦች ድረሱ ተዋጉ ስትሉ መጥተን እንወጋለን። ግን የኛ መብት አልተከበረም፣ ኢትዮጵያ ውስጥ አልተከበረም እንዴት ዋጋ ከፍሎ በሺ የሚቆጠር መኪናዎች ከደቡብ ክልል ተነስቶ አዲስ አበባ በነፃ በዋ መሄድ መሰል ግን በገንዘብ እኮ ነው መሄደው። ከዚህ በኋላ አንዋገብ። ኪያኒ ለመዳቀብ ቤተ መንግስት ይፈሰከብ። አንዋገብ። ብቻይን ታገል ከፋኖ ጋር ብቻይን ታገል ከኦና ሸኔ ጋር ብቻ የደቡብ ልጅ አይዋጋም። በቃ እኔ ወስኛለሁ። ዝርዝር ዘገባ ይዘንበታል እናስደምጣችኋለን። በሌላ በኩል በፋኖ ኃይሎችና በአገዛዙ ወታደሮች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በወሎ በሸዋ ጎንደር እና ጎጃም ከባድ ትንቅንቅ ሲደረግ የፋኖ ኃይሎች በድል ጎዳና መገስገሳቸውም ተነግሯል። በወሎ ቤተ አማራ በላስታ ደብኮ መጋሸና ቀጠናም በተደረገ አውደ ውጊያ ሬጅመንት መሪውን ጨምሮ በርካታ የአገዛዙ ሰራዊቶች ሙትና ቁስለኛ መሆናቸው ተሰምቷል። የፋኖ ኃይሎች አገዛዙ ወዳለበት ይዞታዎች ዘልቀው በመግባት በሰነዘሩት ጥቃት አገዛዙ ይዞት የነበረውን ይዞታ ጥሎት መፈርጠጡ ነው የተነገረው። ዝርዝር ዘገባ ይዘንበታል። በሸዋም እንዲሁ ከባድ ውጊያ ተደርጓል። በሚዳ ምራኝ የአገዛዙ ጦር በፋኖ ኃይሎች ሲወቀጥ፣ በሰላ ድንጋይ ደግሞ እርስ በራሱ መጫረሱ ተነግሯል። ዝርዝር ዘገባ ይዘንበታል። በጎንደርም የፋኖ ኃይሎች ቢኤም17 ዙ23 ና አራት ሞርተር እንዲሁም 12 ቃ ከ17 መኪና የተጫነ ሰራዊት ጋር ተፋጠዋል። ዝርዝር ይዘንበታል። በጎጃም ጃም ውጊያው እንደቀጠለ ነው። የአገዛዙ በርካታ እግረኛ ወታደር ሙትና ቁስለኛ መሆኑም ተረጋግጧል። ቁጥሩ የበዛ የአገዛዙ ጦርም የፋኖ ኃይሎችን ተቀላቅሏል። ዝርዝር ዘገባ ከጎጃም ይዘናል። በሌላ በኩል የጤና ባለሙያዎች የአብይ አህመድ አገዛ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 ጠይቃለን እንዲሁም በኮመንት ድለህዝብ ህዝብ ልጆች ድለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች አበረታቱ ዘንድ እየጠየቅ ናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁ ይቆዩ ቀዳሚ ወዳደረኩት ዘገባ አልፋለሁ። የጤና ባለሙያዎች በአብይ አህመድ አገዛዝ ተከዳን ሲሉ መግለጫ ወጡ። የጤና ሚኒስቴር በድጋሚ ከድቶናል፣ ስለዚህ የስራ ማቆም አድማው ይቀጥላል ሲሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አስታወቀ። የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አባላት ከቀናት በፊት ከጤና ሚኒስቴር አማካሪ ጋር ይፋው ያልሆነ ንግግር አድርገው ነበረ። በዚህም መሰረት የጤና ባለሙያዎች ሰኞ ወደ ስራ እንዲመለሱ ም ቦርዱ መግለጫ የሚያሳውቅ ከሆነ የታሰሩት ባልደረቦቻቸውን እስከ ማክሰኞ ድረስ ለማስለቀቅና ህጋዊ ጥያቄዎቻቸውን ብዙም ሳይቆይ በጥቂት ጊዜ እንደሚመልስና ለተግባራዊነታቸውም መግለጫው በወጣ ማግስት ተገናኝቶ ለመወያየት በቃል ደረጃም ተስማምቶ ነበረ። ይሁንና ለዚህም አስር ባለሙያዎች ለውይይት አዘጋጅተን ነበር። የታሰሩ ባልደረቦቻችን በልባችን በመያዝና መልካም ፈቃድ ኃላፊነት ለማሳየት ከሰኞ ጀምሮ ወደ ስራ መመለሳችንን በማስታወቅ መግለጫ በማውጣት ጥያቄያቸውን አክብረናል የሚለው ዛሬ ቦርድ ያወጣውና ለሚዲያችን ያደረሰው መግለጫም ንቅናቄው መግለጫውን ይፋ ባወጀ ማግስት ሚኒስቴር መስሪያ ቤቱ አቋሙን ሙሉ በሙሉ ቀይሮታል ብለዋል። የታሰበውን ቀጣይ ውይይት በመሰረዝ መስሪያ ቤቱ በራሱ አማካሪ በኩል ለጤና ባለሙያዎች ቦርድ የሚከተለውን መረጃም መስጠቱ ታውቋል። አንደኛ፣ የባልደረቦቻቸውን ከእስር ነጻ የማድረግ ዋስትና እንደማይሰጥ፣ ሁለተኛ፣ ጥያቄዎቻቸው እየታየም ሊመለሱ የሚችሉ እንጂ በተቀመጠው ጊዜ ገደብ የሚሰጥ መልስ እንደማይኖር፣ ሶስተኛ፣ ወደ ስራቸው ቢመለሱም ለደህንነታቸውና፣ ላለመታሰራቸው ለማስፈራሪያዎች፣ ቅጣቶችና ዛቻዎች ምንም ዋስትና፣ ምንም ማስተማመኛ እንደማይሰጣቸው አስታውቋል። ይህ አስደንጋጅ ክህደት እኛ ላሳየነው መልካም እምነትና አክብሮት ንቀት የሚያሳይ ብቻ አይደለም፣ ነገር ግን መብቶቻቸውን የጠየቁ የጤና ባለሙያዎችን ለመክዳትና ለአደጋ ለማጋለጥ ሆን ተብሎ የተደረገ ጥረትንም ያመለ ያመለክታል ያለው ቦርዶም ከዚህ የከፎ ደግሞ በአሁኑ ወቅት በእስር ላይ ባሉ ባልደረቦቻቸው ላይ ከተፈጸመው በደል በተጨማሪም ሌላ ማስፈራራትና አዲስ እስራት ሊደረግ እንደሚችልና እየተደረገ እንዳለ መረጃ ተሰጥቶናል ብለዋል። እኛ እንደ ቦርድ ይህንን ቀውስ በውይይት ለመፍታት ኃላፊነት፣ ትዕግስትና እውነተኝነት፣ ፈቃደኝነት አሳይተናል። ሚኒስትር መስሪያ ቤቱ ግን በድርጊቱና በዝምታው በግልጽ እንዳሳየው የሀገሪቱን የጤና ስርዓት የሚያገለግሉ ባለሙያዎችን ለመጠበቅ ለማ አድመጥ ወይንም ለመደራደር ፍቃደኛ አለመሆኑን በግልጽ አሳይቷል። ስለዚህ በመላው ሀገሪቱ የምትገኙ የጤና ባለሙያዎች ይህንን ጥሪም እናቀርባለን በማለት የስራ ማቆም አድማው እንዲቀጥልም ጥሪ አቅርበዋል። ይህ ክህደት መንፈሳችንን እንዳያፈርስ ሆኖም ቁርጠኝነታችንን እንዲያንቀሳቅስ እናደርግ። የምንታገለው ለራሳችን ብቻ አይደለም። የምንታገለው ለፍትህ ለክብርና የጤና ባለሙያው ትክክለኛ መብቱን በመጠየቁም የማይቀጣበትን ወደፊት ለመፍጠር ነው የታሰሩት ባልደረቦቻችን አሁንም በእስር ላይ ናቸው ብቸኛው ወንጀላቸው ለእውነት መቆማቸው ብቻ ነው አሁን ደግሞ እነሱ ብቻ ሳይሆኑም እስርና መንገላታት እንደሚቀጥሉም ተነግሮናል ይህ ከአሁን በኋላ ስለ ፍትሐዊ ደሞዝ ወይንም የስራ ቦታ ክብር ብቻ አይደለም ይህ ስለ ደህንነታችን ስለ ነጻነታችን ስለ ወደፊት ህይወታችን ነው የጤና ሚኒስቴር የገባውን ቃል ዋጋ እንደሌለው አሳይቶናል ውይይት ያለመተማመን ምንም ትርጉም የለውም ጥያቄነት ቀርበን በካህዲነት ተከፍለናል። እኛ ግን ወደዚህ ትግል የገባነው በስነ ምግባርና በታማኝነት ነው። ስለዚህም የስራ ማቆም አድማው እንዲቀጥል ወስነናል በማለት መግለጫው አስታውቋል። አክሎም በእኛ ጥሪ መሰረት ሰኞ ስራ ልትጀምሩ ያሰባችሁ ውድ ባልደረቦቻችን ከላይ በዘረዘርናቸው መከዳቶች ምክንያት የተነሳ ስራ ከመጀመር እንድትቆጠቡ አበክረን እናሳስባለን ሲሎም ቦርዱ አስታውቋል። የመንግስት ክህደትም አነጋጋሪ ሆኗል። ወደ አዲስ አበባው የትላንት ረብሻ ስናልፍ በትላንትናው እለት በዘገባችን እንዳስደምጥ ናችሁ በመዲናዋ ስቴዲየም አካባቢ ከባድ የተባለ ረብሻም ተነስቶ ነበረ። ወደ ስቴዲየም አትገቡም በተባሉ ደጋፊዎችና በአገዛዙ የጸጥታ ኃይሎች መካከል በተነሳ ረብሻ በርካታ እውነቶች መፈጠራቸውም ይታወሳል። በአመፁ የተደናገጡት የአገዛዙ ፖሊሶችም ወደ ህዝቡ ተኩሰው ማቁሰላቸውንና ህይወት ማሳለፋቸውም ይታወቃል። ትላንት መንግስት እግር ኳስ ደጋፊዎች ላይ ባደረሰው ጥቃት የተጎዱ ሰዎች ዘውዲቱ ሆስፒታል ነው የተወሰዱት። በህይወት ያለፉትን ማንነት እያጣራን ቤተሰብ ከተረዳ በኋላ እናሳውቃለን ሲልም ፖለቲከኛ ጀዋር መሐመድም አስታውቋል። ፖሊሶች ጭምር በአሰቃቂ ሁኔታ ጉዳት እንደደረሰባቸው ነው የተነገረው። ወዳጅ ዘመድ የጠፋባችሁ ካላችሁም ዘውዲቱ ሆስፒታል ሄዳችሁ ቼክ አድርጉ ሲል ጀዋር መሐመድም አስታውቋል። የታፈሱትና የታሰሩት የወላይታ እግር ኳስ ደጋፊ ተሳታፊዎችም ወደ አንድ አዳራሽ ተሰብስበዋል። ከለቀቋቸውም ወዴት እንደሚወስዷቸው ተከታትለን እናሳውቃለን ሲልም አቶ ጀዋር መሐመድ አስታውቋል። በነገራችን ላይ የተጎዱት የወላይታ ድቻ ደጋፊዎች ብቻም አይደሉም። የሲዳማ ቡና እንዲሁም ምንም ውስጥ ያልነበሩም ተራ መንገደኞችም ተጎድተዋል። አንድ ከቱሉ ቦሌ ሲጓዝ የነበረ ገበሬም ጨምሮም የጥቃቱ ሰለባ መሆናቸው ነው የተነገረው። ታዲያ አሁን በወጡ ዘገባዎች የረብሻው ምክንያት ታዲያ አሁን በሚወጡ ዘገባዎች ደግሞ ብሻው ምክንያቶች እየተገለጡ ነው። ፋኖ በሌለበት የፋኖን መንፈስ የሚያስደነግጣቸው የአገዛዙ የጸጥታ ኃይሎች የወላይታ ዲቻ ደጋፊዎች እንዋጋ እንዋጋ በለው የሚለውን የፋኖ መዝሙርን መዘመራቸውን ተከትሎም የአዲስ አበባን ሕዝብ ሊያነሳሱ ነው በሚል ተኩስ መጀመራቸው ነው። አሁን በወጡ መረጃዎች የተረጋገጠው ከደቡብ ድረስ ክለባቸውን ለመደገፍ የመጡ ደጋፊዎች በመንግስት ኃይሎች ተኩስ ቢከፈትባቸውም፣ በዚህ የተበሳጨው ወጣት የአማራ ሕዝብ መብቱን በሰላማዊ መንገድ ለማስ እንዳስከበር አማራጭ ሲያጣ ከሰልፍ ወደ ሰይፍ የዞረበትን መፈክር እንዋጋ እንዋጋ በለው የምትለውን ዘምረዋታል። በዚህም የአገዛዙ ኃይል ድንጋጤ ውስጥ በመግባቱም ወደ ወጣቶቹ ቃታ መሳቡ ነው የተነገረው።

የአጸፋ ምላሽ የወሰዱ ወጣቶችም ፖሊሶች ላይም ጉዳት ማድረሳቸውም ተገልጿል። ከጨዋታው በኋላም ተቃውሟቸውን በሶሻል ሚዲያ የገለጹ የደቡብ ወጣቶች እኛን ለውትድርና ሲሆን ትፈልጉናላችሁ፣ ለሌላ ነገር ሲሆን ታሳዱናላችሁ በማለት ከእንግዲህ ለዚህ አገዛዝ ወታደር አንሆንም ሲሉም እንደምታደምጡት ይሰማሉ። እኔን መፈንቅለ መንግስት ሊያረጉ ነው፣ ደቡቦች ድረሱ፣ ተዋጉ ስትሉ መጥተን እንወጋለን፣ ግን የኛ መብት አልተከበረም። ኢትዮጵያ ውስጥ አልተከበረም። እንዴት ዋጋ ከፍሎ በሺህ የሚቆጠር መኪናዎች ከደቡብ ክልል ተነስቶ አዲስ አበባ በነጻ በዋም ይሄድ ቤተ ከኦነግ ሸኔ ጋር ብቻ እንጂ ታጋር የደቡብ ልጅ አይዋጋም። በቃ እኔ ወስኛል። እኛ መብታችን አይጠበቅም? እንዴ መብታችን አይጠበቅም? ኢትዮጵያ እኮ ለሁላችንም እናታችን ነሽ። 50 50 ነው። ምን ማለት ነው? አሁን በቀጥታ ከአማራ ክልል የጦር ግንባር ወዳገኛቸው መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል አፋ ባሃ በላስታ ደብኮ ጋሸና ቀጠና በተደረገ አውደ ውጊያ ሬጅመንት መሪውን ጨምሮ በርካታ ዙፋነ ጠባቂ ሰራዊቶችን ሙትና ቁስለኛ ማድረጉን ይፋ አደረገ። ይህ አማራ ፋኖ ብሔራዊ ኃይል አፋ ባሃ ወሎ ቤት አማራ ላስታም አሳ ምኖኮር ውባን አባተ ክፍለ ጦር ስር በአረበኛ ማረጉ ማሰፎ የሚመራው የዋክሹም አድማሱ ሻለቃት ወርዋ ፋኖች በብልጽግና መራሹ መከላከያ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራም አድርሰውበታል። በላስታ ጀኔራል አሳምነው ፀጌ ኮር ውባንት አባተ ክፍለ ጦር ስር የሚገኘው የዋክሹም አድማሱ ሻለቃ በትናንትና ሁለት ከጠዋት ሁለት ሰዓት ላይ መነሻውን ጋሸና ከተማ አድርጎ የተንቀሳቀሰውን አንድ ሬጅመንት የብልጽግና ጦር በጣጃ ዙር ቆላቃት ሲደርስ ደፈጣ በመያዝ ከሰባት በላይ ሙትና ሶስት ቁስለኛም ያስታቀፉት ሲሆን ይህንን አንድ ሬጅመንት የታ የተከፋፈነን የብልጽግናን ኃይል ለማስለቀቅ በመቄት አድርጎ የመጣውን አድማ ብተናን ሚሊሻን ቀኛዝማች ቦጋለሽ ሻለቃ አባት አርበኞችና የዋክሹም አድማሱ ሻለቃ መቃኞች በሌላ አቅጣጫ ክልልና መከታ በመስጠት የብልጽግናን ጦር ጫካ የበታተኑት ሲሆን፣ ብልጽግናም ድሽቀውን ነቅሎም እግሬ አውጪኝ ብሎም የፈረጠጠ ሲሆን፣ የአንቺም ነበል ባለፋኖች ወደ ወቀጣም አቃትና አርቤት ዘልቀው በመግባት ጥቃት በመፈጸም የተሳካ ኦፕሬሽን በማድረግ የብልጽግናን ኃይል ሶስት ክላሽንኮቭ 190 የክላሽ ተተኳሽም መማረክ ችለዋል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ በሚዳምራ ሀይን የብልጽግና ሰራዊት ቡድን ሲወቀጥ፣ በሰላ ድንጋይ ደግሞ እርስ በራሱ መጫረሱ ተነገረ። ይህ አማራ ፋኖ በሸዋ የመሐመድ ቢሆነኝ ኮር እቴጌጣይቱ ክፍለ ጦር ፋኖዎች በሚዳ ከተማ ዙሪያ የሚገኘውን የብልጽግናን ሰራዊት ቡድን መደምሰሳቸውን የእዙ ሚዲያ ኮሚኒኬሽን ክፍል አስታወቀም። ጥምር ጦር ነኝ ብሎ እራሱ የሚጠራው የብልጽግና ቡድን ከምራኝ ከተማ በቅርብ ርቀት ጎተራም ተጎራ ላይ በፋኖ ኃይል ሲደመሰስ ከእነዚህ ውስጥ ደግሞ ቀንደኛ መንገድ መሪዎች እንደሚገኙበትም በላኮ መረጃም አስታውቋል። በቀጠናው ሲደራጅ የነበረው የአርበኞች ጦርም የመረጃና የመንገድ መሪዎቹን ባንዳዎቹን በመደምሰስ ሂደት ላይም ከፍተኛ ጉሎ አስተዋጽኦም አድርጓል ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ በሸዋ ሰላ ድንጋይ የሚገኘው የብልጽግና ቡድን እርስ በራሱ ራሱ መጫረሱንም እዙ በላከው መግለጫም አመላክቷል። በሞጃና ወደራ እንዲሆም ጣርማ በር በመዘዞ የተደራጀው የአርበኞች ጦር ደግሞ ከተማዋን ከበባ ውስጥ አድርጎ እርስ በእርስ ሲዋጋም ከዋለው የብልጽግና ኃይል ወደ ፋኖ ለከዱት መሳሪያና ጦር ይዘው ለገቡት እገዛ ሲያደርግ መዋሉን በየግንባሩ የተሳተፉት የፋኖ አመራሮች ማሳወቃቸውንም በመረጃም አስፍረዋል። የፋኖ ኃይሎች በሁለቱም የጦር ግንባሮች ታላቅ ወታደራዊና ፖለቲካዊ ድል ማስመ መመዘገባቸውን ጨምረውም የአገዛዙ በኩል ከፍተኛ ውድመት መድረሱንም አስታውቀዋል። በሚዳመራኝ የብልጽግና ቡድን ሲራገፍ በሰላ ድንጋይ ደግሞ እርስ በራሱም ተጫርሷል። አሁን በቀጥታ ወደ ጎጃም አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት ዓበይት ሁነቶች ደርሰውኛል። አዲስ አለማየሁ ሰባተኛ ክፍለ ጦር የአዲስ አለማየሁ ሰባተኛ ክፍለ ጦር የደጃዝማች ርላጓሉ ብርጌድ ወደ ቀጠና የመጣውን የብልጽግና ሰራዊት ከፍተኛ ውጊያ በማድረግ ሙትና ቁስለኛ አድርገው በመጣበት እግሩ ፈርጥጦ እንዲመለስ አድርገውታል። የውጊያው ቦታ ወጀን ላይ ሲሆን የውጊያው ሰዓት ከጠዋቱ አንድ ሰዓት እስከ ሶስት ሰዓት የሚፈጀ ነው ተብሏል። በዚህ ውጊያ አምስት የብልጽግና ኃይል እስከ ወዲያኛው ሲሸኙ፣ ሶስቱ ደግሞ መቁሰላቸውን የተረጋገጠው በሌላ ግንባር በላይ ዘለቀ ስምንተኛ ክፍለ ጦር ዛምብርሃ ብርጌድ በትላንትናው እለት ከተለያዩ አቅጣጫ የዛምብርሃ ብርጌድ ጋር ውጊያ አድርጎ ምቱን ያልቻለው የአብይ ቡድን እና ብርጋ በተባለው ቦታ አንድ ንጹሃን በግፍ የረሸነ ሲሆን በተጨማሪም ቤዛው ምህረትና ታደለ ገዛህኝ የተባለውም ሁለት የተስካር ማርያም ነዋሪ ግለሰቦችን በጥይት ደብድቧቸዋል። በዚህም ከባድ ቁስለኛ በመሆናቸው ሆስፒታል ይገኛሉ ሲሉም የዓይን እማኞች ገልጸዋል። በዚህ ውጊያ የብልጽግና ኃይል ሰብአዊና ቁሳዊ ኪሳራም አስተናግዶ እንደሄደም ተነግረዋል። ልዩ ኦፕሬሽን በዮሐንስ አለማየሁ ብርጌድም ተሰርቷል። ሶስት የብልጽግና አመራሮች በዮሐንስ አለማየሁ ብርጌድ አናብስቶች እስከ ወዲያኛው የተሸ ሲሆን ሶስት ሌሎች ደግሞ የብልጽግና አመራሮች በፋኖ ኃይሎች መማረካቸውም ተገልጿል። የብልጽግና ኃይል የፋኖ ኃይሎችንም እየተቀላቀለ ነው። በአንድ ሳምንት ውስጥ ብቻ ከብልጽግና ኃይል በመውጣት የአዲስ አለማየው ሰባተኛ ክፍለ ጦር አበረጃት ብርጌድን የተቀላቀሉ የመከላከያ አባላት 23 መድረሳቸውም ተነግረዋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ አፋ በጎንደር ሜጀር ጀነራሉ ባንታባተኮር ኢንጂነር ስመኘው በቀለ ክፍለ ጦርና አጼ ፋሲለደስ ክፍለ ጦር ፎገራ ወረዳ ወረቶ ከተማ ላይ የአገዛዙን ሰራዊት እንዲሁም ካድሬ የሐሰት ፕሮፓጋንዳ የማስመሰል ስራን በወረታ ከተማ ለመፈጸምና የፋኖን ስም ለማጠልሸት ከተማዋን የአካባቢውን አርሶ አደር አስገድደው ለመስበክ ሰብስበው እያለም የፋኖ ኃይሎች በጋራም የአገዛዙን ሴራም አክሽፈውታል። የአማራ ፋኖች ወረታ ከተማ ላይ ተኩስ በመክፈት ካድሬዎችን ባሉበት ቦታ የቦምብ ጥቃትን በመፈጸም የብልጽግና የካድሬን ቡድን በትነውታል። በዚህ ስብሰባ ከፍተኛ የክልል የብልጽግና አመራሮች የተገኙ ቢሆንም ያቀዱት እቅድ ባለመሳካቱም ወደ መጡበት እንዲፈረጥጡ ተደርገዋል። ሌላኛው የአገዛዙ እቅድ በወረታ ዙሪያም ያሉ የንጹሃን አርሶ አደሮችን መሳሪያ ለማስወረድ ሞክሮን የአማራ ፋናዎች በከፈቱበት ተኩስ በፍርሃት እግሬ አውጪኝ ብሎን ወደ መጣበት እቅዱ ከሽፎም ተመልሷል። አፄ ፋሲለደስ ኢንጂነር ስመኘው በቀለ ክፍለ ጦር በመከወን የብልጽግናን አንገት እያስደፎም ሀሳዊ ስራውን ለህዝቡም እየገለጡበትም ይገኛሉ። ሁለት ክፍለ ጦሮች የአንድ መሆንን ትርፋማነት ተረድተው እጅና ጓንት በመሆንም ለብልጽግና ሰደድ እሳት እየሆኑበትም ይገኛሉ። አንድ የሆነ ስ ብስብ በየትኛውም መንገድ አሸናፊ ነው ሲሉ የፋኖ ኃይሎች ገልጸዋል። አምስተኛ ኮር ከተመሰረተ ጊዜ ጀምሮ በቀጠናው የሚንቀሳቀሱት ሁለቱ ክፍለ ጦሮች ከደብረ ታቦር ባህር ዳር ይደረግ የነበረውን ዘርፊያ፣ እገታ፣ ግድያ፣ የንጹሐን መንገላታት ሰይጣናዊ ግብርን በተግባር ጥምረታቸው ሊያስቆሙትም ችለዋል። በዚህ ሰዓት በሁለቱ ክፍለ ጦሮች መዳረሻ ፍትህ ነክሶ ንጹሐን መንገደኞች በነጻነት በሰላም እንዲንቀሳቀሱ ማድረግ ተችሏል። በተገኘው እፎይታ የአካባቢው ማህበረሰብም በእጅጉ ደስተኛ መሆኑ ተገልጿል። ከዚህ በኋላም የተገኘው የህዝብ ሰላም በተሻሻለ መንገድ እንዲቀጥል ክፍለ ጦሮቹ ለህዝባቸው ሰላም የትኛውንም እርምጃ ለመውሰድ ይገደዳሉ ሲሉ የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች ታሪክ ጽፈዋል። ስለሆነም ፋሽስቱ አብይ አህመድ ራሱ ጥምር ጦር ብሎም የሚጠራውን ስሙ ብቻ የሀገር መከላከያ ድርጊቱ ግን የሀገር መከላከያ ያልሆነው ሰሞኑን ከደቡብ ጎንደር ካሉት 19 ወረዳዎች እስቴና ስማዳ ለ ለየት ያለ ኦፕሬሽን እያለ መዛቱ ይታወቃል። ስለሆነም ቢኤም 17 ዙ 23 አራት ሞርተር 12 ቃ ከ17 መኪና በላይ ስማዳ ብቻ በማስገባት በወረዳው በሚገኙ የቀጠና ንዑስ ከተሞች በመግባት አመጋገብን አለባበስን አጠቃላይ ልማትና አንድነትን ጀግንነትን ለኢትዮጵያ ላስተማሩትና በአለም አቀፍና በአፍሪካ ኢትዮጵያ ኢትዮጵያ እየተባለች ለሚዘመርላት ሀገር ያቆማትን እንዲሁም በቲፒኤሌ ፎረራ ጊዜ ከአደጋ አውጥቶ አቶ ዙፋኑን ከራሱም አሳልፎ ለሰጠው ታላቁ የአማራ ሕዝብ በቀየውም እንኳን ባይተው እንዲሁ ለብዙ ዓመታት ተሰርተውበት ዛሬ ከተወለድንበት ደጃፍ ላይ በመምጣት በየኳስ በአጃ በሶቻ በጸዶዬና በባዝራ ሕዝቡን በግዴታን በመሰብሰብ ፕሮፖጋንዳ ሊነዛ ቢሞክርም የፋኖ ኃይሎች አገዛዙ የያዘው ከባድ መሳሪያ ሳይገድባቸው ይህ እጁን ሰጥተው መልሰውታል።